ክርስቶስ ተንሣኤ ሙታን በአብይ ኃይለ ወስልጣን አስሮ ለሰይጣን አግዓዞ ለአዳም። ሰላም እመይዜሲ ኮነ ፍስሓ ወሰላም። አንድ አምላክ በሚሆን ባቦል በመንፈስ ቅዱስ ስም ግንቦት ሃያ ሰባት መድኃኔ ዓለም ክርስቶስ ለመባዓ ጽዮን ያደረገለት ታምር ይሄ ነው። ተክለ ማርያም የተባለ መባዓ ጽዮን የመድኃኔ ዓለምን በዓል ከሌላ ጋራ አይጨምርም ነበር። ለመድኃኔዓለም መታሰቢያ የሚሆነውን ሁሉ ለብቻው ያስቀምጠዋል። በረሃብ እስኪሞትም ድረስ ከመድኃኔዓለም መታሰቢያ እህል ምንም አይቀምስም። ያዘጋጀውንም ህብስትና ጽዋ ለህዝቡ ሁሉ ይሰጣቸዋል። የታመሙ ሰዎችም ለመድኃኔዓለም መታሰቢያ ከተዘጋጀው በበሉ ጊዜ ከህመማቸው ሁሉ ይድናሉ። አባታችን የሚዘጋጀውን የመድኃኔዓለም መታሰቢያ ይበሉ ዘንድ እየተጨናነቁ ከቅርብም ከሩቁም ሰዎች በእምነት ይመጡ ነበር። በየወሩ በዓሉም በቀረበ ጊዜ በጾምና በጾለት ሰባት ቀን ይማልላል። ሆዱን ሳያጠግብ ራሱን ሳያስተኛ በፍጹም ልቅሶ መከራውን ያስባል። ምድርን እስኪያርስም ድረስ ከዓይኖቹ እምባን ያፈሳል። ከልቅሶውም ብዛት የተነሳ እስኪጠፉ ድረስ ዓይኖቹ ታመሙ። እመቤታችን ማርያምም ብርሌ የሚመስል ጽዋን በእጇ ይዛ መጣች። ወዳጄ ተክለ ማርያም ሆይ ስለ ልጄ ፍቅር ለታመሙ ዓይኖችህ መድኃኒትን እሰጥ ዘንድ እንሆ መጣሁ አለችውና ጣቶቿን ከዚያ ጽዋ ነክራ አይኖቹን ቀባችው። ከህመሙም ዳነ። ከዚያን ጊዜ ጀምሮ ህመም አላገኘውም። በተቀደሰች በአርባ ጾምም የመድኃኔዓለምን ግርፋት እያሰበ ሰውነቱን በእጅጉ ገረፈ። ደሙ ከመሬት እስኪ ወርድም ድረስ ልቡንም አቶ ከምድር ላይ ወደቀ። የመድኃኔዓለምንም መከረውን አስቦ እንደ ሞተም ሆነ መድኀኔዓለምም ወደ እርሱ መጣና ተነስ፣ እኔ ቁስልን እፈውሰዋለሁ ብሎ የጀርባውን ቁስል ዳሰሰው። ምንም ህማም እንዳላገኘውም ሆነ። መድኀኔዓለምም አባታችንን፣ በአንተው እጅ ትገደልን? እኔን እንኳን የተገደልኩት በአመፀኞች በአይሁድ እጅ ነው አለው። በዚያችም ሰዓት ጌታ የመባዓ ጽዮንን ከንፈሮችን ይዞ አፉን ከፍቶ ሶስት ጊዜ እፍ አለበት። የከበረ ትንፋሽም ከትንፋሽ ጋር ይጨመር ስጋህም ከነፍስ ጋር የከበረ ይሁን አለው። አንተ በላው ፊ ያልክበትም የተቀደሰና የከበረ ይሁን አለው። ብፁዕ ተክለ ማርያምንም አይቶ ለሰው ፈጽሞ የሚያስደንቅ ነገር ነገረው። ቅድስት ድንግል ማርያምም ስለ ልጇ ስለ ፍቅሩ ገናናነትም ተደሰተች። መድኀኔዓለምም አባታችንን ስለ ህመሜ ታመህልና እና ስለ ክብር ደሜም ደምህን አፍስሃልና ስለ ሞት የሞተሃልና እንደወደድከኝን የምወድሃለሁ፣ ሁልጊዜም ከአንተ አልለይም። አንተን የወደደ እኔን ወደደ፣ አንተንም የጠላ እኔን ጠላ፣ የላከኝንም ጠላ። የጠላ እኔን እንደጠሉኝ እንደ አይሁድ ይሁን። ነፍስህ ከስጋ ተለይታ በምትወጣበትም ቀንም ለሌላ አልሰጣትም፣ እኔ እቀበላታለሁ እንጂ አለው። ወደ አንተ የደረሰ ሁሉ ወደ ቤተ ክርስቲያንህም የመጣ በአንተም የተማጸነ በእጅህም የተባረከውን ሁሉ እምርልሃለሁ። በእኔና በእናቴ ማርያም ስም በማይታበል ቃሌ ቃል ኪዳን ሰጠው። በመሀል ላይንም አላጓድልብህም አለው። አባታችንም ይህንን ሰምቶ ይህንን ሰምቶ ፍጹም ተደሰተ። በሌላም ጊዜ ዳግመኛ ጌታችን ደም ግባቱ ያማረ ልብሱም የመስቀል ምልክት የሆነ ንጹህ አክሊል በራሱ የተቀዳጀ ጎልማሳ ሆኖ በፊቱ ቆመ። ልመናህን ፈጽምልህም ዘንድ እንሆ ወደ አንተ መጣሁ አለው። እንዳንተ በአሌን ያደረገውን እምረዋለሁ የብርሃን ልብስንም አለብሰዋለሁ ብሎ ቃል ኪዳን ከሰጠው በኋላ

በወንጌሌ እንደተናገርኩ አለው። ክርስቲያኖች ሁሉ የፈጣሪያችንን የመድኃኔዓለም ክርስቶስን የመታሰቢያ በዓል እናድርግ። የአባታችን የአባቶቻችን፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የመላእክት የመላእክት መታሰቢያቸው ባረፉበት በተሾሙበት ቀን ይከበራል። እነርሱን የፈጠራቸው እርሱ መድኀኔዓለም ነው። ያከበራቸው ከፍ ከፍ ያደረጋቸው ስማቸውን ለጠራ መታሰቢያቸውንም ያደረገ እንደሚያድን ቃል ኪዳን የሰጣቸው እርሱ ነው። የመድኀኔዓለምን የሞቱን መታሰቢያ ያደረገ ግን የመድኀኔዓለምን የሞቱን መታሰቢያ ያደረገ ግን የተኮነኑ ነፍሳትን ከደይን ያወጣል። በሞቱም ጊዜ ስቃይን አያትም። ጌታችንም ለመባዓ ጽዮን እንዲህ አለው፣ መታሰቢያንም እንዲያንተ በየወሩ የሚያደርግ ሁሉ በአርብ ቀን ብዙ ነፍሳትን ከሲኦል አወጣታለሁ። አንተ ከምታደርገው ከሞቴ መታሰቢያን ቁራሽ የበላውን ከሩቅም ወሬህን ሰምቶ በልቡ ደስ ያለውና የወደደውን ከሞቴ የመታሰቢያ መድረስ ባይቻለውም እንኳ እምረዋለሁ። መባዓ ጽዮንም ስለተሰጠው የምሕረት ቃል ኪዳን እጅግ ደስ ብሎት እንዲህ አለ። ያለ ቸርነት በቀር በጎ ስራ ለሌለኝ ለእኔ ለኃጢአተኛው ይሄንን ሁሉ ስላደረክልኝ ለእግዚአብሔር ምን እከፍለዋለሁ አለ። ነገር ግን ስሙ ለዘላለሙ የተባረከ ይሁን አሜን፣ አለ። የአባታችን የብፁዕ መባዓ ጽዮን ረድኤቱ በረከቱ ይደርብን። በጸሎቱም ይማረን አሜን። ዳግመኛም በዚህች ዕለት ከሞተ ከአራት ቀን በኋላ ጌታችን ያስነሳው ቅዱስ አላዛር ዓመታዊ መታሰቢያ ባሉ ነው። ይህም ቅዱስ አላዛር የባለሽቷ የማርያም እንተ እፍረትና የማርታ ወንድም ሲሆን ጌታችን በጣም ይወደው ስለነበረ አላዛር መሞቱን ሲሰማ ከእህቶቹ ጋር አልቅሶለታል። ከሞተም ከአራት ቀን በኋላ ከመቃብር አስነስቶታል። ከጌታችን እርገትም በኋላም አልዓዛርና እህቶቹ ቤታቸውን የወንጌል መማሪያና የእንግዶች መቀበያ አድርገውታል። እርሱ ከሞተ ከሞተ በተነሳ በሳምንቱ ጌታችን ተሰቅሎ በስጋ ሞተ። ከትንሣኤውም በኋላ አልዓዛር ከሐዋርያት ጋራ ሆነ። በአምሳኛውም ቀን ከሐዋርያት ጋራ መንፈስ ቅዱስን ተቀበለ። መንፈስ ቅዱስን ተቀብሏል። አይሁድም ክርስቶስን ያመኑ ክርስቲያኖችን ሲያሳድዱ አላዛርና እህቶቹ በቀዳዳ መርከብ ጭነው ወደ ባህር ጥለዋቸዋል። በታምራት ከሞት ድነው የፈረንሳይ ግዛት ወደ ሆነችው አንዲት ከተማ ተሰደው በዚያ እየኖሩ የክርስቶስን ምስክር ሆነዋል። ሐዋርያት በቆጵሮስ ሀገር ላይ በአንብሮተ እድ ኤጲስ ቆጶስነት ሾሙት። መንጋውንም በመልካም አጠባበቅ እየጠበቀ በሹመቱ አርባ ዓመት አገልግሏል። በከተማዋም የመጀመሪያው ጳጳስ በመሆን ወንጌልን እየሰበከ ሲያገለግል ኖሮ መጋቢት 17 ቀን በሰማዕትነት አርፏል። ቅዱስ አላዛር በሰማዕትነት ካረፈ ከብዙ ዘመን በኋላ ክርስቲያን ነገሥታት ቅዱስ አላዛር በሰማዕትነት ካረፈ ከብዙ ዘመን በኋላ ከክርስቲያን ነገሥታት መካከል አንዱ የቅዱስ አላዛር ስገው በቆጵሮስ እንዳለ በሰማ ጊዜ ከቆጵሮስ ደሴት ወደ ቆስጠንጥኔ ያፈለሰው ሊያፈልሱትም በወደዱ ጊዜ በከበረ የድንጋይ ሳጥን ውስጥ ሆኖ በምድር ውስጥ ተቀብሮ አገኙት። በላውም እንዲህ የሚል ጽሑፍ ነበረ። ይሄ በመቃበር ውስጥ አራት ቀን ከኖረ በኋላ ይሄ በመቃበር ውስጥ አራት ቀን ከኖረ በኋላ ከሙታን ለይቶ ላስነሰው ክብር ይግበውና የጌታችን የኢየሱስ ክርስቶስ ወዳጅ የሆነ የቅዱስ አልአዛር ሥጋ ነው። ይሄንንም ጽሑፍ ጥበቡ ይሄንንም ጽሑፍ ባነበቡን ጊዜ ደስ ተሰኝተው ተሸክመው ወደ ቆስጠንጥንያ አገር ወሰዱት። ካህናቱም ሁሉ በዝማሬ በክብር ተቀበሉት። በአማረ ቦታም አስቀምጠው ጥቅምት 21 ቀን የፍልሰቱን በዓል አድርገውለት፣ የፍልሰቱን በዓል አደረጉለት። የቅዱስ አልአዛር ረድኤት በረከቱ ይደርብን በጸሎቱም ይማረን አሜን። ዳግመኛም በዚህች ቀን ለአባቶች ሊቃነ ጳጳሳት ሰላሳኛ የሆነ የእስክንድሬ ሀገረ ሊቀ ጳጳሳት አባ ዮሐንስ አረፈ። ይህም ቅዱስ ደግ የተማረም ነበረ። ከልጅነቱም ጀምሮ በገድል ተጠምዶ የሚኖር ነበር። ከዚያም በኋላ በዋሻ ውስጥ ራሱን እስረኛ አደረገ። የትሩፋቱና የእውቀቱም ዜና በተሰማ ጊዜ በእስክንድሬ ሀገር ላይ ይዘው ሊቀ ጳጳስና ሾሙት። ብዙ ድርሳናትንም ደረሰ። እግዚአብሔርን በዘመኑ የቤተ ክርስቲያንን ስልጣን አጸና። ይህ አባት በተሾመበት ወራት ደግ ምእምናን አነስጣጤዎስ የሚባል ንጉስ ነበረ። ፓንጾክያም የከበረ አባት አባ ሳዊሮስ ነበረ። እርሱም ወደ አባ ዮሐንስ ስለ ቀናች ሃይማኖት እንዲህ ብሎ በመልእክቱ ውስጥ ጻፈ። ለጌታችን ኢየሱስ ክርስቶስ ከተዋሃደው በኋላ እንደ አባታችን እንደ አባ ዲሜጥሮስ እና እንደ አባ ዲዮስቅሮስ እምነት ያለ እምነት ያለ መቀላቀል ያለ መለወጥ ያለ መለያየትና ያለ መጨመር አንዲት ባህሪ አላቸው። አባ ዮሐንስም መልእክቱን ተቀብለው ቦስቆጶሳቱንም ሁሉ ተለያይተው የነበሩ ሐዋሳትም ተመልሰው አንድ ስለሆኑ የክብር ባለቤት ጌታችን ኢየሱስ ክርስቶስን አመሰገኑት። ከዚያም በኋላ ከዚያም በኋላ ለመልእክቱ መልስ አባ ዮሐንስ ለአባ ሳዊሮስ እንዲህ ብሎ ጻፈለት። ይኸውም ስለ መለኮትና ትስብእት የአንድ ባህርይ ህልውና ስለ ወልደ እግዚአብሔር ያለመለያየት፣ ያለመቀላቀል፣ ያለመለዋወጥ ሁለት አይደለ የሰውን ባህሪ ከመለኮቱ ባህሪ ጋር አንድ አድርጎ በመዋሀድ ሰው ስለሆነ ሰው ስለ መሆኑ ጌታችንም የሚከፋፍሉትን ወይም ተጨመረበት የሚሉትን ወይም ስለ እኛ መከራ ተቀብሎ ተሰቅሎ የሞተው ሩቅ ብእሲ ነው የሚሉትን በመለኮቱ ባህሪ መከራ ተቀበለ የሚሉትን አወገዙ። የቀናች ሃይማኖትስ ይህች ናት። እግዚአብሔር ከእኛ በነሰው ስጋ ስለ እኛ መከራ እንደተቀበለ እናውቃለን እኮ። ይህችም የሚጓዝባት የማይሰሳትባትና የማይደናቀፍባት የህይወት መንገድ ናት አለ። አባ ሳዊሮስም ይህችን የአባይ ዮሐንስን መልእክት ባነበባትም ጊዜ በመልካም አቀባበል ተቀበላት። በአንጾቅያ አገርም ሰበከባት። ስለ ቀናች ሃይማኖትም በመካከላቸው ሰላም ፍቅርና እምነት ሆነ። ይህም አባት ህዝቡን እያስተማረ አስራ አንድ አመት ኖሮ ከዚያ በኋላ በሰላም አረፈ። የመድኀኔዓለም ቸርነቱ የመባዓ ጽዮን አማላጅነቱ አይለየን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን አሜን። አኖሮኛ ልቸርነትህ፣ ልክ የሌለው ደግነትህ፣ እንዳንተ አይነት የት ይገኛል። ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። አኖሮኛ ልቸርነትህ